ሀይሚቾ የቅመሟ ማለት ነው። የዩቱብ ድምቀት ጨረቃ። አረ ለኦዲንሱ ክብር የሚባል ነገር አለ። የእውነት እናንተ ስትጨነቁ፣ ስትጨቃጨቁ፣ ስለ መለያ ስታወሩ እነሱም በእናንተ ስሜት ልክ ይጨነቃሉ። ስለዚያ ለኦዲንሱ ክብር የሚባል ነገር ሊኖራችሁ ይገባል። ሀይሚቾ እና ብሩኬ ማለት ነው። ሲቀጥል ደግሞ ሀይሚ ማለት ነው። ምንድን ነው በድፍኑ ታውቀዋለ? አሁን እንድነግረኝ ነው የምፈልገው ትዋለች። ብሩኬ ምንም ያወቀው ነገር የለም። በመላምት ምን ብሎ ይንገርሽ ብሩኬ ላይ እንድኔ የሰማሹ ነገር ምንድን ነው ያየሹ ነገር ያየሹ የሰማሹ ካለ እንደተማረ በዚህ ዘመን ወጣቶች ናችሁ ሁለታችሁም የተማራችሁ የከተማ ልጆች ናችሁ ቁጭ ብላችሁ ነገሮችን ፈታችሁ ነው መምጣት ያለባችሁ ብዬ ነው ማስበው ሀይሚም የሰማሹና ቡርኬ ላይ ያየሹ ነገር ካለ ቡርኬ እንዲ እንዲ እንዲ ነገር አይቻሉ ይሄ ይሄ ነገር መስተካከል አለበት እንዲታረም እንዲያስተካክል ነው ማድረግ ያለብሽ እንጂ በድፍኑ ጫና ፈጠርሽበት ልጁ ላይ የእውነት ወይንስ ፕራንክ እያደረግሽ ነው ሀይሚ እኔ ሀይሚ ነገር ምንም አልገባኝም ለምንድንማቀው ምንድንማቀው በካሜራ ፊት በኦዲየንሱ ፊት ንገርኝ በቀደም ምንም በማላቀው በጥፊያ ሁላችሁ እንዳያችሁ አጮላው ነው ሄደችው እና ባለፈም እንደዚህ በጥፊያ ጠፋሽ በጥፊ መታሽኝርሽ ሴት ስለሆንሽ ብቻ በጥፊ ወንድ ልጅ መመታት የለበትም ብሏል መግቢያው ለእውነቱን ነው የእውነት እውነቱን ነው ብሩኬ ሀይሚ በደፈናው ብሩኬ መጠፍጠፍ በደፈናው ችግርም ፍታ ማለት ልክ ነው ብዬ አላስብም ምክንያቱም አንቺም የተማርሽ ነሽ፣ እሱም የተማረ ነው። ደግሞ ስንት ጠላቶች እንዳላችሁ እያወቅሽ አንቺና ቡርኬን ለመለያየት ቡርኬን የሌላ አንቺን የሌላ ለማድረግ ቀን ከሌት የሚጥሩ ጠላቶችን እያሉሽ እያወቅሽ ዛሬ ላይ ቡርኬን እንኳን የራሳቸው ለማድረግ የማይቆፍሩ ጉድጓድ የለም። ሴቶች ስለዛ መሀላቸው ላይ መሀላችሁ ላይ ያለውን ችግር እንደሰለጠነ እንደዚሁ ዘመን ወጣት ተነጋግራችሁ አንቺም ግልጽ ሆነሽ ይህን ይሄን አይቻለሁ ያየሽው ነገር ካለ የሰማሽው ነገር ካለ ደግሞ ይህን ሰምቻለው ሰምቻለሁ ብላሽ ግልጽ ነግረሽው ነገሮችን ፈትቶ ነው ወደ ሚዲያው ራሱ መምጣት ማለት ነው። ምክንያቱም ቅመሞች ምን በወጣቸው በዚህ ንክ ይጨነቁ። እናንተ ስትጨነቁ ይጨነቃሉ። እናንተ ስትስቁ አብሮ ይስቃሉ። እናንተ በፍቅር አንድ ሆናችሁ አንድ ሰሞን ተደስታችሁ ስትመጡ አብሮ ይደሰታሉ። እና ለኦዲንሱም ክብር የሚባል ነገር አለ። ስለሚወዷችሁ ስለሚያከብሯችሁ ነው እናንተን፣ ሰዓታችሁ ደረሰ አልደረሰ ብለው ጠብቀው ተሯሩጥ የናንተን ቪዲዮ የሚያወድ ስለሚወዷችሁ እና ስለሚያከብሯችሁ ነው። ሌላ ማንም አስገድዷችሁ አይደለም። ስለዛ እናንተም ደግሞ ኦዲንሱ እንደሚያከብራችሁና እንደሚወዳችሁ እናንተም ኦዲንሱን ማክበርና መውደድ አለባችሁ ብዬ ነው የማስበው። ስትወዱት ነው ኦዲንሱ የምታከብሩት ስትወዱት ነው ለኦዲንስ የሚሆን ነገር ከጭቅጭቅ ነጻ የሆነ ነገር የምታመጡት። እና እስከ መቼ ነው ሀይሚና ቡሩኬ በእንደዚህ አይነት ሁኔታ መቀጥሎት? የእውነት እናንተ የተማራችሁ ወጣቶች ናችሁ። ወጣቱ ብዙ ነገር ከእናንተ መማር ይችላል። በእናንተ እድሜ ውስጥ ማለት ነው። እና ሀይሚ ዛሬ ልክ አይደለሽም። በድፍኑ ታውቀዋለ፣ እንለያይ፣ የመጨረሻ ልሰናበት ነው የመጣሁት የሚሉ ቃላቶች ሁሌ ትደጋግሚያለሽ፣ እና ይሄ አግባብ አይደለም። ምክንያቱም አንድ ቀን እሱም በቃ እንለያይ ካልሽ እንለይ፣ ሁላንች እንለያይ ነው ስራሽ ብሎ አንድ ቀን ከቆረጠ ይቆርጣል። ወንድ ልጅ ስለዛ፣ እንላይ እንላይ እንላይ መፍትሄ አይሆንም። ሀይሚቾ የንላይ ልሰናበት ነው ለአንዴና ለመጨረሻ የመጣውት ቻውልልን የመጣውት አስፈላጊ አይደለም። ሀይሚቾ ያየሽውን የሰማሽውን ነገር በግልጽ መንገር ነው፣ እንዲሁ በደፈነው እንዲሁ በጨለመው ያንን ነገር ካልፈታ ብለሽ ይዘሸዋል። እሱ ደግሞ ምንድን የሰማሹ ምንድን ነው ያየሽ ኤናል ከሌላ ሰው የወለድ ኳስ መሰልሽኝ? በማለት ነበረ ብሩኬ ሲጠይቃት የነበረ። ይናል ከሌላ ሰው ልጅ አለው የተባልሽ ነው መትመ ሲሆን ያላት እና በደፈናው እንዴት አድርጎ ነው ችግርን የሚፈተው? ሀይሚ ንገሪው፣ የሰማሽው ያየሽው ነገር ካለ ግልጽ አድርገሽ ንገሪው። ግልጸኝነት ሊኖር ይገባል መሀላችሁ ላይ እና አንዳችሁ እሳት ስትሆኑ አንዳችሁ ውሃ ደግሞ መሆን አለባችሁ። ሁለታችሁም ኃይለኞች ከሆናችሁ ነገር ተበላሸ ማለት ነው። ሀይሚ ቀዝቀዝ ወን ብሩኬ እንደዛ እና ሀይሜ ለእኔ ልክ አይደለችም፣ ዛሬ ብዬ ነው የማስበው። ቤተሰቦች በደፈናው ይሄ ልጅ ምንድን ነው የሚፈታው? ምንድን ነው የተባለችው? ምንድን ነው ያየችው ነገር? ምንድን ነው የሰማችው ነገር? ምኑን ይፍታው ብሩኬ? ስለዚያ ከባድ ነው። ሀይሚቾዬ ነግረሹ ነገሩን ካልፈታ ስንት ጠላቶች ደግሞ አንቺ እና እሱ እንድትለያዩ የሚፈልጉ ብዙ ሰዎች እያሉ በዚህ ልክ እሱንም ማስጨነቅ፣ ኦዲየንሱንም ማስጨነቅ እነኔ ተገቢ ነው ብዬ አላስብም። ቤተሰቦች እና ዛሬ እንግዲህ ሀይሚቾና ብሩኬ እንግዲህ ያየችውን ወይም የሰማችውን ከቤተሰብ ጋር የሆነ እንትን ውስጥ ገብች ነበረ ስለዚ እስኪ በወደንሱ ፊት ያየችውን የሰማችውን ትንገረኝ በማለት ሀይሚን ጠርቷት ነበር ሀይሚ ግን ለአንዴና ለመጨረሻ ልሰናበትች አውልለን የመጣወት መለያየት ከህይወት መውጣት አለብኝ በማለት ነበር ስታወራ የሰማትና ልክ አይደለም